ሰላም ውድ የዩቲዩብ ተከታታዮች እንደምን አላችሁ? ሰላም ነኝ። እንደተለመደው ያው የመሪነትን ትምህርት ከአብርሃም ሕይወት የሚለውን ዝግጅተን በመቀጠል ዛሬ ሶስተኛውን ክፍል እናያለን። የሶስተኛው ክፍል ወይም የመጽሀፌ ሶስተኛ ምዕራፍ ስክሪፕት ጥሪው በሚለው የምንመለከተው ይሆናል። ጥሪው፣ መሪነት በመለኮታዊ ኃላፊነት ይጀምራል በማለት የተቀመጠው ርዕስ ስር ለማየት እንሞክራለን። ለመጀመሪያ ያህል የዘፍጥረት መሪነት ምንድ ነው? የዘ ፍጥረት መሪነት የዘ ፍጥረት መሪነት ሲባል የመሪነት መጀመሪያ በሚለው እንወስድና እንግዲህ ያው የእያንዳንዱ ዘላቂ የአመራር ጉዞ የሚጀምረው በምኞት ሳይሆን በግልጽ በውስጣዊና ብዙ ጊዜ በመንፈሳዊ ስሜት የመመራት ጥሪ ባለው እንደሆነ እንመለከታለን። የአብርሃም ሕይወት ወይም በአብራም ወጥ ይህ ጥሪ በዘፍጥረት ምዕራፍ አስራ ሁለት ከቁጥር አስራ ከቁጥር አንድ እስከ አራት ባለው ክፍል በአስደናቂ ሁኔታ ሰፍሮ እናገኘዋለን። ዘፍጥረት ምዕራፍ አስራ ሁለት ከቁጥር አንድ እስከ ሁለት ያለውን ክፍል ስናነብ የእግዚአብሔር ቃል እንዲህ ይላል። እግዚአብሔርም አብራምን አለው ከሀገሬ ከዘመዶቼ ከአባቴም ቤት ተለይተ እኔ ወደማሳይ ምድር ውጣ። ታላቅ ሕዝብህም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን ብሎ ለአብርሃም ስናገር ወይም አብርሃምን እግዚአብሔር ስጥራው እንመለከታለን። እዚህ በመላው ቅዱሳት መጻሕፍት የቀጠለውን ምሳሌ እንመለከታለን። እግዚአብሔር ያነሳሳል፣ ያነቃቃል መሪ ደግሞ ምላሽ ይሰጣል። ይህ መለኮታዊ ጅምር የአብርሃም የመሪነት ታሪክ አስኳል ነው። በዘላለማዊ ተጽዕኖ ለመምራት ለሚፈልጉ መሪዎችም ሁሉ አርአያ አነሳስ ወይም ጅምር ነው ብዬ አምናለሁ። በዘፍጥረት ምዕራፍ አስራ ሁለት ከቁጥር አንድ እስከ አስራ አራት የአብርሃም አመራር መሰረቶችን የምንመለከት ሲሆን በነዚህ አራት ምዕራ በነዚህ አራት ቁጥሮች ውስጥ ለጽድቅ አመራር ወሳኝ የሆኑትን ነገሮች እናያለን። ለጽድቅ አመራር ነው ያልኩት ብዙ ጊዜ ሰዎች ስለ አመራር ያወራሉ። ያው ብዙ ሰዎች በአመራር ላይ ነን እንላሉ፣ ግን ለጽድቅ አመራር ወሳኝ የሆኑትን ነገሮች ነው እዚህ ጋር እናያለን ያልኩኝ። አመራር እና የጽድቅ አመራር ለየቅል ናቸው። የጽድቅ አመራር ያው በአብርሃም ሕይወት ውስጥ ስናይ እንደነበረ የአገልጋይ መሪ እና ለውጥ አመራርን የምመለከት ነው። ሰው በርዕሳችን ላይ ጥሪው እንዳለን። የዚህ የአብርሃም አመራር መሰረት ውስጥ የምናየው አንደኛ ወሳኝ ነገር ጥሪውን ነው። ጥሪው እንዴት ነው የሚለው ከሀገሪ ውጣ የሚል ነገር እናያለን። መሪነት የሚጀምረው እግዚአብሔር የነበረውን ሁኔታ ሲያቋርጥ ነው። ማለት አብርሃም የነበረበትን ሲትዌሽን ስታትስ ኮ ወይም የነበረበትን ሁኔታ ትቶ ያው የነበረውን ግንኙነት አቋርጦ ወገኑን፣ አባቱን ቤት እና ዘመዶቹን ትቶ እግዚአብሔር ወደሚያሳየው ምድር ለመሄድ ሲጀምር እግዚአብሔር ደግሞ ያንን ሁኔታ ሲያቋርጥ ያለው እግዚአብሔር ለአብርሃም ከሀገሬ ከዘመዶች ከአባቴን ቤት ተለይተ እኔ ወደማሳይ ምድር ውጣ እንዳለው ያው የነበረውን በማቋረጥ ይጀምራል ማለት ነው። አብርሃም ባህላዊ ማንነቱን ደህንነቱንና የግል እቅዱን መተው ነበረበት። የጽድቅ አመራር አጀማመር ከዚህ ይጀምራል። በእርግጥ በዓለም ያለንን ነገር በመተው ለህዝብ አገልግሎት፣ ለህዝብ ጥቅም፣ ለሀገር ጥቅም ወስንን የምንገባበት ነው። ለራሳችን ጥቅም አይደለም፣ ለራሳችን ክብር አይደለም፣ ለራሳችን ዝና አይደለም። ወደ አመራር የምንመጣው ሰው ይሄ የአብርሃም የጥሪው አጀማመርን ያሳየናል። ሌላው ተስፋ ነው። ተስፋው ይሄ ራእይ የምንለው ጋር የምጠጋጋ ነው ራእይ ከምንለው አብርሃም ያለ ተስፋ አልተጠራም። ተስፋው ታላቅ ሕዝብ አደርግሃለሁ የሚል የእግዚአብሔር ጥሪ ነው። የእግዚአብሔር ቃል ነው። የተስፋ ቃል ነው። ታላቅ ሕዝብ አደርግሃለሁ። ጥሪው ከራስ የሚበልጥ ወይም ከራስ በሚበልጥ ራእይ የታጀበ ነው። በወደፊት ሁኔታ ላይ የተመሰረተ እምነት ነው። የተጨበጠ ነገር አይደለም። አሁን በምታይ ነገር ላይ አይደለም። በሰማው ነገር ላይ በመታመን እግዚአብሔር ይሄንን ያደርጋል ወይም እኔ የአሕዛብ አባት ይሆናለሁ በማለት በማመን የነበረበትን ሁኔታ አቋርጦ የወጣበት ጥሪ ነው እና ተስፋ ያለበት ጥሪ ነው። ራእይ ያለበት ጥሪ ነው። መሪ ራዕይ ምን ያህል አስፈላጊ እንደሆነ እናያለን። መሪጥ ራዕይ ስኖሮ የነበረውን የኋላውን ለመተው አይቸገርም። አይኑ በራዕዩ ላይ ነውና በራዕዩ ላይ አይኑን ተክሎ አላማውን ተክሎ ወደፊት ለመሄድ አይቸገርም። ምላሹ እንግዲህ ሶስተኛው ነጥብ ነው። ምላሽ የአብርሃም ምላሽ ምን ነበር ነው የአብርሃም ምላሽ ምን ነበር? አብርሃምም እግዚአብሔር እንደነገረው የእግዚአብሔርን ጥሪ ተቀብሎ ሄደ። ቁጥር አራት ላይ ያንን እናያለን። መሪን ከሌሎች የሚለየው መስማር ብቻ ሳይሆን በድፍረት በመታዘዝ ጭምርም የሚወስደው እርምጃ ነው። እና አብርሃም በዚህ የሚገርም እርምጃ ሲወስድ እንመለከታለን። የአብርሃም ታዛዥነት ግልጽ መድረሻ በሌለበት ሁኔታ ወይም ባልታወቀበት ሁኔታ ውስጥ ማን እሱን እንደሚመራው ወይም በሚመራው ላይ በመታመን በመሪው በሰማው ነገር ላይ በማመን የጠራውን በማመን እና ማን እየመራው እንዳለ በማወቁ ወደማሳይ ምድር ውጣ ያለውን የጠራውን እግዚአብሔርን በፍጹም የመተማመን ተግባር እና በእምነት ላይ የተመሰረተ ራዕይ ያለው አመራር እንደሆነ እንመለከታለን። ሶ ያው እምነት ሊኖረን ይገባል ማለት ነው። ለሆነ ላሰብነው ነገር ለተለምነው ነገር ይሆናል ላልነው ነገር እምነት ሊኖረን ይገባል። አንድ ጊዜ ክረምት ትምህርት እማር ነበር ና በክረምት ማለት ያው በትምህርት አስተዳደር የክረምት ትምህርት እማር ነበርና፣ ና የሆነ አርቲክል ተሰጠን። የሆነ አርቲክል ተሰጥቶን ያንን አይተን እንተቸው ተሰጠንና፣ በዛ ላይ ያየነው የአመራር ነገር በጣም የሚገርም ነበርን እይታቸው ሰዎቹ እንዴት ነገሮቹን አይቶ እንደቀረጹ ና ያንን ደግሞ በተግባራዊ ሁኔታ እንዴት እንደደረሱበት እናያለን። ብዙ ሰዎች ያዩትን ነገር ይሆናል ብሎ በማመን ያው የሄዱበትን እና ድል ያደረጉበትን የደረሱበትን እናያለን። ሶ ወደፊት ያለውን በእምነት ማየት አስፈላጊ ነው ማለት ነው። ይሆናል የሚለውን ነገር ማየት አስፈላጊ ይሆናል። በአመራር ህይወት ውስጥ እምነት አስፈላጊ ነው። እምነት የምመራው ህዝብ አለኝ፣ ይሄንን ህዝብ ወደዚህ አቅጣጫ እመራለሁ፣ እዚህ ስፍራ አደርሳለሁ ብሎ የሚያስብ ነው። ያንን እዛ ለማድረስ ደግሞ ይሄ ይሄ ያስፈልጋል የምል ያው በእጁ በሌለው ነገር ላይ በእምነት በማቀድ ወደፊት የሚሄድበትን ነገር ነው እና አብርሃም ያው እግዚአብሔር እንደነገረው በመታመን ምላሽ መስጠቱን እንመለከታለን እንግዲህ አመራር የተለመደውን ለመተው ድፍረትን ይጠይቃል ምቾትን ክብርን የለመደውንና የለመደውን ለወደፊት የማይታወቅን ለማይታወቀው መተው ከታላላቅ የአመራር ፈተናዎች አንዱ ነው። አብርሃም ጥሪውን በተቀበለ ጊዜ ሰባ አምስት ዓመቱ ነበረ። በወቅቱ ተረጋግቶና በብልጽግና፣ በምቾት፣ በተድላ በካራን ምድር በወገኖቹ መካከል አባቱ ባለበት ምድር፣ ሕዝቡ ባለበት ምድር ይኖር ነበር። ሆኖም የነበረበትን ምኞት፣ ምቾት ዝናና ክብርን ትቶ ለጥሪው ታዛዥ ሆኖ ለመውጣት ወሰነ። ከዚህ በርካታ ቁም ነገሮችን ማየት እንችላለን። ጥቂቱ ስንመለከት አመራር መለየትን የሚጠይቅ መሆኑ ነው። የነበርንበትን ምቾት ዝናና ክብር መተው ይጠብቅብናል። ዛሬ ብዙ መሪዎች ከባህል ለመላቀቅ ወይም ምቹ ቦታዎችን ለመተው ይፈራሉ፣ ይቸገራሉ። ስለዚህ መሪ ለመሆን ጥሩ መሪ ለመሆን ይቸገራሉ ማለት ነው። ታላላቅ መሪዎች እርግጠኛ አለመሆንን ይቀበላሉ። አብርሃም ጂፒኤስ አልነበረውም ይቅርታ የጊዜ መስመርም አልነበረውም። የነበረው የእግዚአብሔር ቃል ኪዳን ብቻ ነበረው። በዚሁ በነበረው በእግዚአብሔር ቃል ኪዳን ላይ በመታመን በመታዘዝ ወጣ። ሌላው መታዘዝ ድፍረትን ይጠይቃል። ድፍረትን ይጠይቃል መታዘዝ። ኦስጊነስ በዘኮል በተባለው ወይም በተሰኘው መጽሐፉ ላይ እንዳስገነዘበው ጥሪ ማለት እግዚአብሔር እኛን ስጠራን የሆነውን ነውን የምናደርገውንና ያለንን ነገር ሁሉ በልዩ ቁርጠኝነት ለጥሪያችን በመሰዋት ወደፊት ወደ ፊት ወደ ራሱ የተጠራንበትን እውነት ለመቀበል የምንወጣበት ነው በማለት ገልጸዋል። ሶ መስዋዕት ማደግን መታዘዝን የሚጠይቅ ነገር መሆኑን ና እናያለን። እውነተኛው አመራር ሙሉውን ምስል ከመታወቁ በፊት ለመሄድ እምነትን ይጠይቃል። ክሬግ ግሮቨል በሀያ ሁለት ሀያ ሁለት በጻፈው ጽሁፉ እንዳስገነዘበው ወዲያውኑ ለመታዘዝ ሙሉ በሙሉ መረዳት አይጠበቅም፣ በማለት ይናገራል። በእርግጥ የአብርሃም የአብርሃም ልዩ ነገሩ የወደፊት ያለውን ነገር በማወቅ ሳይሆን ሙሉ በሙሉ የሚሄድበትን በመረዳት ሳይሆን በእምነት ነው የወጣው። ሶ ወዲያውኑ ለመታዘዝ ሙሉ ለሙሉ መረዳት አይጠበቅብንም በማለት ክሬግ ግሮቨል ጽፎ እናገኘዋል። የእግዚአብሔርን ጥሪ መስማትና ምላሽ መስጠትን ያየንበት ነው ይህ ክፍል። በመጽሐፍ ቅዱስ ውስጥ ያለው አመራር ሰው ራሱ በራሱ የሚሾምበት ጉዳይ እንዳልሆነ እንረዳለን። ከነ ሙሴ፣ ከነ ዳዊት፣ ከነቢያት፣ ከደቀ መዛሙርት ሁሉ ሕይወት የምንማረው ሁሉ ለመለኮታዊ ጥሪ ምላሽ ነው የሰጡት እንጂ በራሳቸው ተነሳሽነት ወደ ሩጭ አልገቡም። አብርሃም ምሳሌውን አስቀምጦላቸው አልፏል። እነሱ ያንን ተከትሏል እና የአብርሃም አመራር በዘመቻ አልነበረም። በማይረጋ አልነበረም በሲቪ ወይም ሬዚዩም በምንለው አልተጀመረም። በእግዚአብሔር ድምጽ በእግዚአብሔር ጥር እንደ እንደተጀመረ እንረዳለን ሶ እንዲህ የሚጀምር አመራር ውጤታማና ስኬታማ አመራር እንደሆነ እንረዳለን። እንግዲህ ያው እምነት ከመስማት ነው መስማትም በእግዚአብሔር ቃል ነው በማለት ሐዋርያው ጳውሎስ በሮሜ ምዕራፍ አስር ቁጥር አስራ ሰባት እንደ ተናገረ ያው እግዚአብሔርን ጥሪ መስማትና ምላሽ መስጠት ያስፈልጋል። መስማት ደግሞ መስማት እምነትን እንደምፈጥር የምንሰማው ደግሞ ከእግዚአብሔር ቃል እንደሆነ የእግዚአብሔር ቃል በዚህ ያስረዳናል። ዛሬ ብዙዎቻችን መሪነትን እንደ ሙያ መሰላል ሲከተሉ እናያለን። ነገር ግን መጽሐፍ ቅዱሳዊ አመራር በመጀመሪያ መንፈሳዊ ምላሽ ነው የሚያሳየው። ይህ የሚያጠቃልለው መንፈሳዊ ስሜት ስሜት የታከለበት መሆኑን እንደ ሳሙኤል ያለ ሰሚ ልብን ማዳበር፣ ጌታ ሆይ ባሪያ ይሰማልና ተናገር እንዳለው ማለት ነው። የታዛዥነት ተግባርን ይጠይቃል። ማሰላሰል ብቻ ሳይሆን እንቅስቃሴን ይጠይቃል። ቁጭ ብለን ማሰላሰል አይደለም። እንደ አብርሃም ከወገን ከዘመዳችን ተለይተን መጓዝን ይጠይቃል። ስንመራ አንድ ሰውን አይደለም፣ አንድ ቤተሰብን አይደለም። ስንመራ ለቤተሰብ ብቻ ሳይሆን ለሕዝብ አብርሃም ሕዝብን አስቦ ስወጣ በዙሪያው ያለው ያስበው ነገር አልያዘውም። ይህንን እንረዳለን ማለት ነው። እንግዲህ ሌላው ነጥብ አመራር የሚጀምረው በአላማና በመጠራት እንጂ በአቋም እንዳልሆነ እንማራለን። አብርሃም ምንጊዜም ምንም ቢሮ አልያዘም። ቄስ ወይም ንጉሥ አልነበረም። ግን የአሕዛብ አባትና የእግዚአብሔር ወዳጅ በመባል ታወቀ። መጽሐፍ ላይ ኢሳያስ 41 ቁጥር ስምንትና ያዕቆብ ሁለት ሀያ ሶስት ላይ ይሄንን እናያለን። የእሱ ውርስ ከብዙ ኦፊሰላዊ መሪዎች እጅግ የላቀ ነው፤ ምክንያቱም አመራሩ በሚከተሉት ነገሮች ነጥቦች ላይ የተመሰረተ ነው። የአብርሃም አመራር በቃል ኪዳን እንጂ በምቾት አልነበረም። በእምነት እንጂ በዝና አልነበረም። በመጠራት እንጂ ሙያውነት አልነበረም። ያው ሙያ እንደ ሙያ ነገር የሚቆጠር አልነበረም ማለት ነው። መጠራት የሚለው ነገር በውስጣችን የተቀመጠው ነገር አስፈላጊ ነው፣ በአመራር ላይ ማለት ነው። በአንደኛው ክፍለ ዘመን አመራርን ከማይረግ ተጽዕኖ ወይም ካሬዝማ ጋር የማመሳሰል ፈተና ይበዛል። ነገር ግን መጽሐፍ ቅዱሳዊ አመራር ስለ አላማ፣ ኃላፊነት፣ ለእግዚአብሔር ድምጽ መታዘዝ እንደሆነ ይናገረናል። ሄንሪና ሪቻርድ ብላክቢ እንዳብራሩት መንፈሳዊ አመራር ሰዎችን ወደ እግዚአብሔር አጀንዳ እንዲሸጋገር ማድረግ ነው በማለት ጽፏል። የአብርሃም ታሪክ እንግዲህ እውነተኛ መሪዎች ቦታ አይፈልጉም፣ አላማን ግን ይዞ ነው የሚጓዙት። ቀሪውን እግዚአብሔር እንደምሰራ እያምናሉ። እንግዲህ እነዚህን ነገሮች በሕይወታችን ውስጥ ወይም የት ነው አፕላይ የምናደርገው ብለን ብንጠይቅ፣ እንግዲህ ለወደፊት መሪዎች ለመሆን ለሚመኙ ሰዎች መሪነት ማይረግ ከመከተል የሚነሳ ሳይሆን ለህይወት ለህይወታቸው የእግዚአብሔር አላማ ምንድን ነው በማለት በመፈለግ የሚጀምር ይሆናል። ለአሁን መሪዎች ደግሞ ጥሪውን ጥሪያቸውን እንደገና የሚጎበኙበትን አሁንም እግዚአብሔር በሰጣቸው ትእዛዝ መሰረት እየመሩ መሆናቸውን ማሰላሰል፣ መጠየቅ አለባቸው። አሰልጣኞችና መካሪዎች ወጣት መሪዎችን ሲያሰለጥኑ አላማን አላማን ከመድረክ ላይ በአጽንኦት ማስተማር እንዳለባቸው እንመለከታለን። ለአብያተ ክርስቲያናትና ለአገልጋዮችም የዓለማዊ የአመራር ሞዴሎችን ከመከተል ይልቅ ከእግዚአብሔር ለመስማት ቅድሚያ መስጠት እንዳለባቸው እንማራለን። ስደመደም የዛሬውን ትምህርታችን ስንደመደም የአብርሃም የአብርሃም ጉዞ የሚያሳየን መሪነት ከስልታዊነት በፊት መጀመሪያ መንፈሳዊ ነው። በሕዝብ ፊት ከመገለጥ በፊት በምስጢር የተጠራ ቦታ ነው። አብርሃም ቦታን አልጠበቀም፣ ለዓላማ ምላሽ ሰጥተዋል። ያ ምላሽ ታሪክን ለውጦታል። ዛሬ ያንዳንዱ መሪ መጠየቅ ያለበት ጥሪዬ ምንድን ነው እና እርሱን ጥሪዬ ለመከተል የተለመደውን ለመተው ፈቃደኛ ነኝ ወይ በማለት ራሱን መጠየቅ ይጠበቅበታል። እንግዲህ የራሳችንን የዛሬውን ትምህርት የምናሰላስልበትን ጥያቄዎች ስናነሳ እንደ መሪ ለማድረግ እግዚአብሔር ወደኋላ እንድንተወ የሚጠራን የትኞቹን የታወቁ ቦታዎች ናቸው የሚለውን ጥያቄ ራሳችን የምንጠይቅ፣ በግል ምኞትና በመለኮታዊ ጥሪ መካከል እንዴት ነው የምንለየው? የምንመራው ከቦታ ነው ወይስ ከአላማ የሚለውን ጥያቄ እንድንመልስ እየጋበዝኩ እንግዲህ በእኔ በኩል ያው ትንሹ ቀላል ይመስላል። በእኛ ዘመን ግን እንዲህ አይነት የአመራር ሰው ለእግዚአብሔር እየተሰጠ ለአላማ እየተሰጠ በጽድቅና በቅንነት የሚመራ አመራር ወይም መሪ የሚያስፈልግበት በብርቱ የሚያስፈልግበት ዘመን ውስጥ ነን። ስለዚህ ለዚህ እኔ የድርሻዬን እወጣለሁ ብዬ ይህንን ዝግጅት ወደ እናንተ እያቀረብኩ ነው የምት የምትሰሙ ወገኖቼ ይሄን ጉዳይ ሌሎች ሌሎችም እንድሰሙ ለራሳቸውም እንድጠቀሙበት ራሳቸው እንድመሩበት ለሌሎችም ደግሞ እንዲመክሩበት ልጆቻቸውን በዚህ መንገድ እንዲያሳድጉ እንዲጠቀሙበት፣ ወደ ብዙ ሰዎች እንድደርስ ይሄንን ዩቲዩብ ይህንን ቪዲዮ ሼር ላይክና ሳብስክራይብ በማድረግ እንድጠቀሙበት በጌታ ፍቅር ጠይቃለሁ። ጌታ ጸጋና ሰላም ይብዛላችሁ። ታንኪዩ ጨርሻለሁ።